ሙስ ብዙ ስያሜዎች አሉት። ጥቂቱን ብቻ ነው ምና የመጀመሪያው ሐሙስ ጸሎተ ሐሙስ እየተባለ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ነያ በመስቀል ላይ ከመሰቀሉ በፊት ጌቴሴማኒ በሚባለው የአትክልት ስፍራ ተንገርግሮ ጸሎት የጸለይበት ምን እያለ አባት ወይ ፈቃድ ከሆነ ይቺ ሰማ ከመትለፍ የኔ ፈቃድ ሳይሆን ያንተ ፈቃድ ውግግሎ ጸሎት መጸለይ እንደሚገባ ሳማ ኳርት መጸለይ እንደሚገባ ደጋግመን መጸለይ እንደሚገባ መጸለይ እንደሚገባ ከፊታችን መከራ አስቀምጠን ጸሎት መጸለይ እንደሚገባ ያስተማረበት ቀን ነው። ሐሙስ ጸሎተ ሐሙስ ይባላል። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እለቱን በማስመልከት መምህር አድነው ወንድሙ ያስተምሩናል። በቅድሚያ ግን ቪዲዮውን እንደተለመደ ሁለት ሺህ እና ከዛ በላይ ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ ወደ ትምህርቱ የምናልፍ ይሆናል። መልካም ጊዜ።

በፊትቱ ወደ ቀና ሲጸልይ አባት ሆይ ቢቻል ይቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ጸለየ። ይቺ ጽዋ ከእኔ ትለፍ አለ። ጽዋ ሲል በቆም ስለ ጽዋ ይሆን? ይቺ ጽዋ ከእኔ ትለፍ ማለት በጽዋ የመሰለው ሞቱን

እግዚአብሔር ፈቃድ መምላት እንደ እግዚአብሔር ፈቃድ እንድንኖር አምላካችን እግዚአብሔር ይወድሃ። ስለዚህ ሐሙስ የመጀመሪያው ጸሎተ ሐሙስ፣ ሁለተኛ ሕጽበተ ሐሙስ ይባላል። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ዝቅ ብሎ የተማሪዎቹ የደቀ መዛሙርቱ እግር ያጠበበት ቀን ስለሆነ ሕጽበተ ሐሙስ ይባላል። ይህ ታሪክ የዮሐንስ ወንጌል ምዕራፍ 13 ቁጥር አራት ላይ የተመዘገበ ነው። ተመልክቶት የዮሐንስ ወንጌል ምዕራፍ 13 ቁጥር አራት እንደዚህ ይላል። ከራትም ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቆችን ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ያጥብ ጀመረ። ስምዖን ጴጥሮስን መጣ። ጌታ ሆይ አንተ የኔ እግር ታጥባለህ? ነው አለ። ኢየሱስም ተመልሶ እኔ ማደርገው አንተ አሁን አታውቀ፣ በኋላ ግን ታስተውላለህ አለ። ጴጥሮስም የኔ እግር ለዘላለም አታጥብም አለ። በተይተና ተመልከ። እንዴት አንተ መምህራችን ሆነ የተማሪዎቹ እግር እንዴት ታጥባለህ? አንተ ጌታ ሆነ የባሪያዎቹ የእኛ እግር እንዴት ታጥባለህ? አንተ ፈጣሪ የሆነ የሱጡራ ነ እንጋ ዝቅ እንደታጥባለ አይደረግም፣ አለ ቅዱስ ጴጥሮስ። ጌታችን ምናለው ጴጥሮስ፣ ካላጠብኩህ ከኔባ እድል ፈንታ የለህም አለ። እድል ፈንታ እስ ጊዜ የምናለ እቅደም ተከተል አንድ በአንድ ጌታችን አጠባገላቸው። ከዚያ ካጠባቸው በኋላ ምን አላቸው? እናንተም እርስ በርሳችሁ እንዲሁ አድርጎ አላቸው። እንዲ ምምር ትብኛ አላቸው፣ ጌታ ትብኛ አላቸው፣ አምላክ ትብኛ አላቸው። ግን የሰው ልጅ ሊያገለግሉት ሊያገለግል እንጂ ሊያገለግሉት አልመጣም አላቸው። ምምር ትብኛ አላቸው አምላክ ትኛ ያላችሁ ጌታ ትኛ ያላችሁ ነገር ይበቃ። እንደዚህ ሆኖ አለት ጭ ናውን ፀሎተ ሀሙስ ቀን በጽበት እግር ስርዓት የጌታችንን ትህትና ተገነጠ ስኖ በትህትና የደቀ መዛሙርቱን እግር አጠበ። ዛሬ አባቱን እግር የሚያጠብ ልጅ ይገኛል? ዛሬ እንግዳ ሲመጣ የእንግዳ እግር ይጠብ ሲባል የሚያጠብ ይገኙ። ጌታችን የነገሥታት ንጉሥ ነው፣ እንግዲህ ያውስ የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የኃያላን ኃያል ከኬትና የተመልከቱት የተማሪዎቹን እግር ዝቅውላጠ። አሁን ነገር እንግዲህ ሊቃነ ጳጳሳቸው በሚያስቀድሱበት ስፍራ ላይ ያለ ቴሌቪዥንና ፓትሪያርኩ ሊቃነ ጳጳሳቸው እግር ያጥባል፣ ሊቃነ ጳጳሳቸው ጳጳሳት እግር ያጥባል። ሌሎችም እንዲህ በተማረ በስልጣን በሽመታቸው በማረጋቸው እርስ በርሳቸው ይታጠባል። ይህ ቤተክርስቲያን እኮ መጽሐፍ ቅዱሳዊ ናት። ይህም ስርዓት የትምብት ይላታገኘ የትምብት ነ በሰማይ የተሰራው በምድር የተሰራው መጽሐፍ ቅዱሳዊ ነው። በቤተ ክርስቲያን ውስጥ የሚፈጸመው ስርዓት በሚለ መጽሐፍ ቅዱሳዊ ነው። የተዋሉ ልጆች ያደረገን አምላክ ስሙ የተመሰገነ ነው። ትህትናው ተገለጠ በጸሎተ ሀሙስ ቀን ከእኔ ተማሩ

ሁሉ ነገር ያስተማረን ምሳሌያችን፣ አብነታችን የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ ነው። ጹሙ ቢለን አርባ መዓልት አርባ ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም የልዓ በገዳመ ቆሮንቶስ ጾሞ ጹሙ አለን። ጾም ያስተማረን ኢየሱስ ክርስቶስ ነው። እናም ሰዎች የጾሙ መጽሐፍ ተሽክሮ ጾም ይቃወማሉ

ጸሎት ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ይቅርታን ያስተማረን እሱ ነው። ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የእሾህ አክሊል የደፉበትን ጎሉ አሁ ጀርባው የታረሰ መሬት እስኪመስል ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ በጅራፍ የገረፉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረ ባለቤቱ ኢየሱስ ክርስቶስ ነው። ትሑት ቢለን ትሑት ሆኖ ነው። ትዕግስተኛ ቢለን ትዕግስተኛ ሆኖ ነው። ከኃጢአት በስተቀር ማድረግ የሚገባንን አድርጎ ያስተማረን እሱ ነው። ስለዚህ ሐሙስ ሁለተኛ ሐሙስ እየተባለ ትጠራለች። ሦስተኛ ሐሙስ የአዲስ ኪዳን ሐሙስ ትባላለች። የአዲስ ኪዳን ሐሙስ በዚች ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕተ ኦሪትን አስወግዶ መስዋዕተ ወንጌልን የመሰረተበት ቀን ነው። አሁን ለኃጢአት ስርየት አስቀድሞ የእንስሳት መስዋዕት ነበረ፣ የሚቀርበው የእንስሳት ደም ነበር የሚፈስ። ስም ይጠሳ፣ ደም ይፈሳ፣ ለኃጢአት ስርየት ለማግኘት በብሉይ ኪዳን ያ አሳልፈውና መስዋዕተ ወንጌልን ጌታችን ኢየሱስ ክርስቶስ በሚስ በሐሙስ ምሽት ሰራ እንዲላል። ይህ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የተጻፈ የእግዚአብሔር ቃል ነው። ማቴዎስ 26 ቁጥር 26 ሲበሉ ኢየሱስ እንጀራን አንስቶ ባረከ። ምን አደረገ? አቤት ኅብስቱን አነሳና ባረከ። ቆርሶም ለደቀ መዛሙርቱ ሰጠ። እንካችሁ ብሉ፣ ይህ ስጋዬ ነው አላቸው ይህ ምን ነው ስጋዬ ይመስላሉ ወይስ ስጋዬ ነው ቃሉን አስተውሉ ይህ ስጋዬ ነው አለ ጽዋውንም አንስቶ አመሰገነ ሰጣቸው እንዲህ አለ ሁላችሁ ከእሱ ጠጡ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው ደሜ ይመስላል ወይ ነው አስተውሉ

የክርስቶስን ስጋ ነው የምንቀበለው እውነተኛ የክርስቶስን ደም ነው የምንቀበለው። ይሄ የተመሰረተው መቼ ነው? በሐሙስ ቀን ነገ ጸሎተ ሐሙስ በምንለው። ስጋይን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋይን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬ የሚበላ ደሜ የሚጠጣ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ነው ሚለው የዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀምሳ አራት ላይ የተጻፈ እግዚአብሔር ቃል። በስጋው ደግሞ ያለነውን አምላካችን እግዚአብሔር በስጋው ደግሞ ያጽና። ለስጋው ደግሞ ያልበቃ ነውን አምላካችን እግዚአብሔር ለስጋው ደግሞ ያብቃ። ዳቦቻችን የሽፍልት ማሰሪያው ልትላ አሁን ጥሩ ነው። ጾማችን ጥሩ ነው። ስግደታችን ጥሩ ነው። ጸሎታችን ጠዋት ማታ ወደ መቅደስ መገስገሳችን ጥሩ ነው። ግን ፋሲካውን የምንፈስከው በምንድን ነው? ብዙ ሰው ብቻው ዶሮ ነው፣ ብዙ ሰው ብቻው በግ ነው እየሚገዛ ነው። እስከ መቼ ድረስ ነው በዶሮና በበግ ሥጋ የምንፈስከው?

ዛሬ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመኑ አጭር የሆነበት ትንቢቱ እየተፈጸመ ምሳሌው እየደረሰ የአለም መጨረሻ ወያዜ ባላይን ያለ ነው። ስለዚህ ተዘጋጅተን የተቆረሰው ስጋ ንብላ የፈሰሰው ደም ንጠጣ። ምንም የሚከለክል ነበር። ቋንቋን አይጠይቅ፣ እውቀትን አይጠይቅ፣ ሀብትን አይጠይቅ። ከእኛ የሚጠበቀው

ፍስኩን በዶሮ አይደለም የሚፈስገው በበግና በበሬ ስጋ አይደለም የሚቀድመ በክርስቶስ ቅዱስ ስጋና ክቡር ደም መፋሰክ ነው የሚፈሰከው። እንደዛ ከሆነ ትርጉም ያለውን በዓል እያከበርን ነው። እግዚአብሔር ለስጋው ደግሞ ያልበቃ ነው ለስጋው ደግሞ ያብቃ በስጋው ደግሞ ያለ ነው። እግዚአብሔር በስጋው ደግሞ ያጽና። ስለዚህ ሐሙስ ቀን እነዚህ ነገሮች ተፈጽመዋል። አርብም ባጭሩ አይተን ትምህርት የሚጠቅ ለ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በመስቀል ላይ ከሰማይ ዝቅ ብሎ ከምድር ደግሞ ከፍ ብሎ የተሰቀለበት አስራ ሶስቱ ህማማትን መስቀል የሚባሉትን የተቀበለበት ቀን ከያዙት ከሐሙስ ሶስት ሰዓት ጀምሮ ጌታችን ተላልፈ ውድ ቤተሰቦቼ ሙሉ ስብከቱን ከፈለጋችሁ እዚሁም ና ምናታኒ ሚዲያ ላይ በመግባት የህማማት ፕሌይሊስት ለሚሚል ላይ የህማማት ፕሌይሊስት ላይ ታገኙታላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ከም ጊዜ እንተመኘው